ግርማ በማክስ ሆዴና ነፍቾ ነፍቾ ሆዴን እንዴት ጠግቤ በልቼ እንደመጣው ማለት ሆዴ እንዲነፋ በላይ ላይ ደግሞ ሁለቱን ከስርም ለብሻለሁ። ወደ ሆዴ ክፉ እንዲል ግን እንደ ቤተሰብ እርግዝና እና ያምርብኛ። አንቺ ልጄን ቤተሰብ እዚሁ ልታርድብኝ ነው

ግን እርግዝና እንደሚያምርብኝ አለ። ቤተሰብ በምን ልመልስ? እንዴት እንደበለው መሳ ማለት ዛሬ ምግብ ላይ ወንጀል ስፈጽሙ ይሄ ወንጀል እየፈጸምኩ ነው። እና ምን ላድርግ? እሷን ማዛ ከፈለግኩኝ ያው እኔ የሻሸመኔ ልጅ ነኝ። አዲስ አበባ ያለው ያው አዲስ አበባ ላይ ብዙም ላልቆ ይችላለው ፋሚሊ ነይ እያለኝ ስለሆነ ያለችኝ ጊዜ ደግሞ ከእሷ ጋር ደግሞ እንደዚህ መዛግ ፈለኩኝ። ለአዝጋት ውስጥ የተወሰነ ጊዜ ያው መቼ እንደሚሄድ አላውቅም። ቤተሰቦቼ ነይ እያሉኝ ነው። እኔ አሁን ላይ ያለሁት አዲስ አበባ ነው፣ ግን የሻሸመን ሄደሽ ነይ እና እስከዛ ድረስ ያለችኝ ጊዜ ከእሷ ጋር እንደዚህ መዝናናት ፈለግኩኝ እና የምር ማርገስ ፈለግኩኝ። የምር ያምርብኛል ነው እና ታዲያ ምን ላደርግ? ያምራል እኮ የምር ያምራላም። ሰውነቴ ቀጭንም ሲሆን ሆዴ ደግሞ ቅጥን ብላን ወደ ውጭ ወደዛ ምትገፋው እና ያምርብኛል ነ እርግዝና በጣም ነው የሚያምረው። እና ያው ተሳካልኝ። ደስ ይላል። እርግዝና ስሜቱ በጣም ደስ ይላል። እናትነት ደስ ይላል። አሁን እኔ ሆዴም በነፎት ራሱ አይምሮ ላይ ብዙ ነገር ነው የመጣው። እውነት በሆነ ስንቱን አሰብክብ አላሩታ መጣችልኝ እንደዚህ ስትል ምናምን በጎን እየጀመረች ያው ህይወት እኮ ይቀጥላል። ትንሽ ጊዜ ሊፈጅ ይችላል እንጂ ህይወት ይቀጥላል። አንድ ቀን ምን የመሰለ ጠንበለል እየላችሁ እመጣለሁ ኢንሻላህ ያረብ። ግን ብዙ ነገር ከወሬ ብዛት የተነሳ ሚስጥር ልናወጣ ስለሆነ ቤተሰብ እዚህ ጋር እናስቀረው መሰለኝ። እና ግን ግን ማሂ ኩይምም እንዴ አላሳዝንሽ እንኩ ይምር አላሳዝን ትናፍቀኛለች። ታኔት ቀር ትናፍቀኛለች አንድ አካባቢ አይደለንም። እሷን ለማግኘት በጣም ስቃይ ነው። ስልክ ቶሎ አታነሳም። ክላስ ነኝ የምትለው ከክላስ አርፈዳ ነው የምትመጣው። ላገኛት አልችልም። እኔ እኮ ምግብ ምናምን ሲባል እሱን ተውኩት እና የቀረበ ምግብ አስጭ ማለት ነው አሁን ሄደን ብለው ጊዜ ማንብለ ለዚህ ብለሽ እኔ እኮ ከዛ ምንና ነው ብዬ እና ቤተሰብ ያው እንደዚህ ዝም ብለን ከምንጠፋላችሁ ብዬ እንደዚህ አይነት ተንኮሎችን እያሰብኩ እየመጣው ነው እንግዲህ፣ ለአዝናናትም ጭምር ነው ክላስ ቢዚ እያደረጋት ስለሆነ ላገኛትም ስለማልችል ሪላክስ አደረግሽኝ። በቃ ትምህርት ምናምን የሚያጨናንቀው ነው ሚ እኔ እኮ ታኝቼ ቆይቼ ደግሞ ነበረና ከዛ እና ደስ ይሆናል። እኔ አሁን አይምሮ ላይ በቃ ቅርጽ ያለው እንደሆነ ታውቂያለሽ። እውነት ባረግዝ እናትነት ደስ ይላል፣ ደስ የሚል ስሜት አለው ደግሞ እንሻላ እናረግዛለን። ማነው ረን የምጠጣ አይደለሁም። መጠጥ የሚባል ነገር እኔ ጋር የለም። እና ያው አንጠፋም ለማለት ስል እናረግዛለን አልኩና ያለ ትንሽ ዝንብላ አይደለችም። ይህንን ነው መሸሽ፣ ይህንን ነው መሸሽ። ቤተሰብ እና ቤተሰብ ደስ ብሎኛል፣ እንደዚህ ፍክት ስለሳቀችልኝ ደስ ብሎኛል። እነዚህ ላዝናናሽ እና እንግዳ ክብር ነው እንግዲህ

በእንደዚህ አይነት መልኩ እንግዲህ ፕራንክ አርጊያት አለው ግን አልቻልኩበትም። ምክንያቱም ሳቅ ያመልጠኛል፣ ዝቅ ላለው እንቁራጠጣለሁ የምን ሳቅ እያመለጠኝ አልቻልኩም። እና ቤተሰብ ፕራንክ አይወጣልኝም፣ ሳቅ ያመልጥብኛል። እና አይን አይኗን ሳይ ደግሞ የምለው ሁሉ ይጠፋብኛል። እና እንግዲህ በትንሹም ቢሆን

በቤተሰብ ምን አይነት ተንኮል ላስባልኝ እንደሆነ አላውቅም። እንግዲህ እኔ እንግዲህ ያው ከመሄዴ በፊት እሷን ላዝናናት ፈታ ላድርጋት ላስቃት ብዬ ነው፣ ክላስም ቢዚ ስለሆነች፣ እስቲ ዛሬ እሁድ ስለሆነ ያው በረፍት ቀኗ እንደዚህ ፈታ ላድርጋት ብዬ ነበር፣ ፕራንክ ላደርግ የፈለግ። እሷ ደግሞ ያው እየተነዛነዘችብኝ ነው። እና ያው እንግዲህ ፕራንኩ ተሳክቶልኛል ወይ ያልተሳካም ኮሜንት ላይ ያስቀምጡኝ። እያማረኝ ነው። እና ቤተሰብ የምንም እርግዝና የለም፣ እሷን ፕራንክ ለማድረግ ስል ነው እንደዚህ አይነት ነገር የለም፣ አይኖርም። የወደፊት ግን የወደፊት ባሌ የስን ያለህ ወይ የበለኝ የምር እርግዝና በጣም ነው የሚያምርብኝ። እና ቤተሰቦች ለዛሬ ያዝነው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ በያላችሁበት ዳርቻ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ይበልልኝ። እንግዲህ ያው ወደ እሷ ቤት ልገባ ነው። ቤተሰቦች ፋሚሊ ያለ መሰለኝ እየፈራውኝ ነው እና